ሰላም እንዴት ናችሁ? እንደው አንዳንዴ ያው በተገኘው አጋጣሚ ያው ፖሊስ ስለነበርኩ አሁን ፖሊስ አይደለሁም። እንደውም መስሪያ ቤቱ በጣም የበደለኝ ሰው ነኝ። ግን ስራውን፣ ሙያውን ስለምወዱ አንዳንድ ፖሊሶች የሚሰሩ ስህተትም ቢኖር ያሳዝኑኛል። ፖሊሶች ቢሆንም ግን ከመጥፎ ፖሊሶች ለመዳን የምታደርጉትን ነገር ንገራቸው። እንግዲህ አበሾች አበሻ የምንባል ህዝቦች እኔ አበሻ ምኖ ሙሉ ለእኔ አበሻ ሶማሌም ሳይጨምር አይቀሩ ሶማሌም አይቻለሁ አጓደኞች አሉ። ኤርትራ ኢትዮጵያ፣ ጠቅላላ ኢትዮጵያ ውስጥ ሀምሳ ስድስቱን ብሔር እና ኤርትራ፣ ሶማሌ፣ ጅቡቲ ቢሆን አላጋጠሙኝም እንጂ ከኛም ይለያሉ ብዬ አላስብም። እነዚህ ማህበረሰቦች አትንኩኝ ባይ ናቸው። በቃ የሆነ ነገ የሚመጣባቸው መዘዝ ሳይሆን ለምን ተነካው እልከኛ ናቸው፣ እኔን ጨምራቸው። ስለዚህ ለምን ተነካው ስለሚሉ በሁሉም ቦታ ከፖሊስ ጋር የመጋጨት እድላቸው ሰፊ ነው። ለምሳሌ ፖሊስ ሲያስቆም ቁም ይልሃል። ለምን አስቆምከኝ ስትለው ፖሊሱ የበሰለ ከሆነና የተማረ ፖሊስ ከሆነ ወይ ደግሞ የተማረው ነገር የገባውት ፖሊስ ከሆነ ያስቆመበት ምክንያት ይነግራል። ዝም ብሎ ገገማ ፖሊስ ከሆነ ዝም ብለ፣ ቁም ቁም ተብላል፣ ቁም ይላል፣ ቁም፣ መታወቂያ አምጣ ስጥ፣ መታወቂያ ለምን ለምን መታወቂያ ነው የምሰጥ ምን አድርጌ ነው ምና ምናም፣ በጥፊ ይመታል። ስለዚህ በጥፊ ከሚመታ ሱ መጀመሪያውኑ ራፍ እንደሆነ ካየ መታወቂያህን ስጥ እፈትሽሃለው፣ ካለ ይፈትሽ። አንተ ለሰውየው አይደለም የተንበረከከው ለለበሰው መለየው ነው። ግን ጎበዝ ሰው ከሆንክ እነዚህን የሚልህን ነገሮች ሁሉ አድርግ። ወደ ህግ ቦታ ወስድሃለው ካለ፣ አትሳፈጠው ሂድ። ከቻልክ ጎበዝ ከሆንክ፣ ማስረጃ በአይንህ እያየህ ሂድ። እየተደረገብህ ያለ ነገር የሚያስረዳልህን ሰው እያየህ ሄድ። በጥፊ ሲመታ የሆነ ሰው የምታውቀው የሰፈር ልጅ ብዙ ሰው በሰፈራችን ነው የምንመታው፣ አይደለ የሰፈር የምታውቀውን ልጅ ይ ማን ማን እንዳለ እነሱ ማየታቸውን አረጋግጥ። ከዚያ ያለፈ ጭራሽ አካል ላይ ጉዳት ካደረሰ ከነሰረህ፣ ወይ ካሳበጠህ፣ ወይ ወገብህን የሆነ ቦታ ከመታ ወይ በሰደብ ከፈነከተ አንተ ከእሱ ጋር ምንም ገተታት ትያያዝ ሂድ ፖሊስ ጣቢያ። ሶስት ፖሊስ ጣቢያ ካደረሰ በኋላ እንዲ እንዲ እንዲ እንዲህ አድርገዋል ብሎ አስረክበው ነው የሚመጣው አይደል። አንተ ደግሞ ለንቃልን ለሚቀበለው ሰው እውነቱን ንገረው። እኔ እንደዚህ እንደዚህ ነው እንደዚህ እንደዚህ ነው ተደብድቤ ያለው የው ልብስን እኔ መታከም ፈልጋለሁ ወደ ሆስፒታል ላይ። አንተ ራስ ተከሰ ምናምን ሊል ይችላል እ ብቻ እኔ መደብደቤን ያዝልኝ አንተ እንደፈለካል ግን ፖሊሱም እምቢ ካለህም አንተ በራስህ ሄደህ ሆስፒታል ከት ስትወጣ፣ ያን ጊዜ ካለቀቁ ሆስፒታል ሄደህ ታክመህ ያኪም ማስረጃ ያዝ። ከዛ ስትያዝ እዛ ቦታ ላይ የነበሩ ምስክሮችን አዘጋጅ። ማመልከቻ ይዘህ ኃላፊው ጋር ግባ። ኃላፊውን ቢካለህ ከሱ ቀጥሎ የክፍለ ከተማ ኃላፊ ጋር ሂድ። መብት እንዲህ ነው የሚከበረው። ተስፋ ትቁረጥ። እነሱ እምቢ ካሉ አቃቤ ሕግ የሚባል መስሪያ ቤት አለ። ሄደህ እዛ ክሰስ። አንዳንድ አለቆች እጃቸውን ንጹ ያልሆኑ አለቆች የበታቾቻቸውን መቆጣጠር አይችሉም። ሰው ደብድቦ ሲመጣ ፖሊሱ ለምን እንደበደፍክ ብለው አይጠይቀውም። ምክንያቱም ግቦ እንደሚቀበል ያ ፖሊስ ያቅል፣ የሆነ ቀን ሰው ሊያስፈታ፣ እንደውም እሱ ሰው ልኮት ገንዘብ ሰጥቶት ሊሆን ይችላል፣ አቀባብሎት ሊሆን ይችላል። ስለዚህ ሄዶ እንዳይናገርበት ይህን ለበላይ ምናምን ወይ በስብሰባ ላይ እንዳይናገርበት አፉን ዘግቶ ነው። አንተን ነው አፋፍ የሚልህ። አቀኛ ፖሊስ ከሆነ ግን ይጠራ ይላል። አንተም በድለህ ከሆነ ደግሞ ለአንተ አያግዝም። ፖሊሱም፣ ያም የስራ ባልደረባው ነው እሱንም መከላከል አለበት። ግን ክስህን አልቀበልም የሚል ፖሊስ ሌባ ነው። አለቃም ከሆነ አዛዥም ከሆነ ኮማንደርም ይሁን ምንም ይሁን አይሰጥም እንጂ ጀነራል ኮሚሽነርም ቢባል አንድ ሰው ተበድጌያለሁ ብሎ የክስ አቤቱታ ሲያመጣ አልቀበልም ካለ ሌባ ነው። ምክንያቱም ቃል ኪዳን የገባው እንደዛ አይደለም። የተበደሉ ሰዎችን ሁሉ ለማስተናገድ ቃል ኪዳን፣ ቃለ መሃላ አድርጎ ነው ስራውን የጀመረው። ኃላፊ መሆን ቀላል አይደለም። በመርፌ ቀዳዳ እንደመሽለክ ነው። ብዙ ነገሮችን አልፎ ነው። አንዳንዶች ካልሲ ያጠቡ ሊሆኑ ይችላሉ። ግን ትክክለኛ ኃላፊነት የሚገኘው ግን በስቴፕ ነው። በትምህርት በስራ ብቃት በምናምን ነው የሚመጣው። አጭበርባሪዎች ደግሞ በማቃጠር በመዋሸት ሊያገኙ ይችላሉ። እነሱ ብዙ ጊዜ ዋና ዋና ቦታ ላይ አይቀመጡም። ማዕረጉ ሊኖራቸው ይችላሉ ኮማንደር ሆኖ መኪና ሲነዳ ልታየው ይችላል ኮማንደር ሆኖ የበረዘብ ሆኖ ሲቆጣጠር ልታየው ይችላል የበረዘብ ስራ አይደለም ማለት አይደለም ግን በኮማንደር የሚሰራ ስራ አይደለም አንዳንድ ሰው ደግሞ ምንም ማዕረግ ሳይኖረው ታማኝ ሰራተኛ ሊሆን ይችላል ማዕረጉ አይደለም ይሠራው ሰውየው ነው ሰውየው ደግሞ ምን አይነት ስብእናው ነው ያደገበት ሁኔታ የቤተሰቡ ሁኔታ ይወስነዋል ሰው ቤተሰቡ ክፉ ነገር የማይወድ ቤተሰብ፣ አድሎ የማይወድ ቤተሰብ ከሆነ የግድ ፖሊሱ የአባቱን ነው የሚወስደው። አንዳንዴ እንክርዳድ ሊፈጠር ይችላል። አብዛኛው ግን የቤተሰቡን ነው የሚወስደው። የተማርከው ትምህርት ብቻ አይደለም የሚቀይርህ፣ ማህበረሰብ ያሳደገህ ቤተሰብ። እናንተ ቤት የሚወደደው ነገር ጨዋነት ምንድን ነው? እናንተ ቤት የሰው ገንዘብ አለመንካት፣ ፍርድ አለማጓደል፣ ሰውን አለመበደል ወንድም እንኳን የቤት ልጅ እንኳን ከሰው ተጣልቶ ሲመጣ አንተ ጥፋተኛ ነህ ማለት የሚችል ቤተሰብ ውስጥ ካደጋችሁ ሀቅ ለመፍረድ አትቸገሩም። እና በደል ሲደርስባችሁ ክሰሱ። አለቃውን እንቢ ካላችሁ የሚቀጥለው አለቃ ጋር ሄዱ። ለአእምሮዋችሁ እርካታን ታገኛላችሁ። ቢያንስ እስከዚህ ድረስ ሄዳችኋል። እኔ ያለአግባብ ስራ ስታገድ እስከ መለስ ድረስ ሄጃለሁኝ። መለስ ባያስገባኝም ደብዳቤ ገብቷል። ከዛ በታች ያሉት ባለስልጣኖች ጋር ሁሉ ሄጃለሁኝ። አሁን እኔ እርካታ አለኝ እኔ ማድረግ ያለብኝን የህጉን መጨረሻ አይቼዋለሁ ወይ ብዬ እርካታ አለኝ እና በጊዜው በአምባጓሮ የሆነ ሰው የጠገበ ሰው ወይ የሆነ ፖሊስ ነኝ የሚል ሰው ሲበድላችሁ እናንተ ጉልበት እጅ ለእጃ ትያያዙ መሳሪያ ሊነጥቀኝ ነበር ምናምናም ብለው የውሸት ክስ መስ ብዙ ነው የሚያሳስራችሁ። ዝም በሉና ብልጥ ከሆናችሁ ከዛ በኋላ ክሰሱት ወይ ቅርታ ይጠይቃቸዋል ወይ ፍርድ ቤት ትገጥሉታላችሁ። ሌሎች ነገሮችም አወራለሁ ሰዓቱ ስለሄደ ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።